ለበርካታ የእውቀት መስኮች በጥልቀት የሚረዱና በጣም አስገራሚ የማስታወስ አቅም ያላቸው ተንቀሳቃሹ ላይብረሪ የሚሉ አይነት ስያሜ ከሚሰጣቸው ሰዎች መካከል አንዱ ናቸው ይሏቸዋል። በኢትዮጵያ የምጣኔ ሀብት እውቀትን በተግባር ያሳዩ ናቸው። በርካታ አክሲዮን ማህበራትን መስርተዋል። እነ ንብ ባንክ፣ እነ አልፋ የትምህርትና የህትመት፣ እነ ኒብ ኢንሹራንስ የመሳሰሉት ላይ አስተዋጽኦአቸው ጉልህ ነበረ። በኢትዮጵያ የሲቪክ ማህበራት በብቃት መርተዋል። በዚህም ከምስራቅ አፍሪካ ቀዳሚ እንደሆነ የሚነገረው የሲቪክ ማህበር በጉራጌ ህዝብ ራስ አገዝ ልማት ድርጅት ከመስራቾቹ አንዱ ናቸው። የማህበረሰብ ነፃ አገልግሎት በሕይወታቸው ዘመን ሁሉ የሰሩ በጎ ፈቃደኛ ሰውም ናቸው። እስካሁንም እየሰሩ ናቸው። በኢትዮጵያ መሰረተ ልማት፣ መሰረተ ትምህርት ከመስራቾቹና ከአስተባባሪዎቹ አንዱ ናቸው። ሀገርን ከውትድርና እስከ ባለስልጣን በተለያየ ጊዜም አገልግለዋል። እጅግ በርካታ ትምህርት ቤቶች፣ የንጹህ መጠጠዋ፣ የመንገድ ግንባታ ስራ አስተባብረው ለማህበረሰባችን ያበረከቱ ወደ ሌለሽ ለገብ ልማት አርበኛ ናቸው። በአሁኑ ወቅትም የአገራዊ ምክክር ኮሚሽን አማካሪ ሆነው እየሰሩ ናቸው። በ11ኛው የበጎ ሰው ሽልማት በመምህርነት ዘርፍም ተሸላሚ ሆነዋል። አዝማች ይርጋ ገብሬ ናቸው እንግዲህ፣ በመምህር ዘርፍ ላይ እውቅና ያገኙት። ዛሬ ስንጀምር ስለ ትምህርት ቤታችን ትዝታ አንስተናል። በእንግዳ ቆይታችን ደግሞ ሳራ ከኚህ በመምህር ዘርፍ በበጎ ሰው ሽልማት እውቅና ካገኙት ከአዝማች ይርጋ ገብሬ ጋር ቆይታ አድርጋለች። እንሰማለን ቆይታቸውን። ዛሬ በእንግዳ ሰዓታችን በ11ኛው የበጎ ሰው ሽልማት በመምህርነት ዘርፍ አሸናፊ ሆኗል አዝማች ይርጋ ገብሬ ድረታ ከሳቸው ጋር ነው ቆይታ የምናደርገው። ብዙ የሚወሩ ነገሮች አሏቸው። ትምህርት ቤቶችን ማሰራት፣ ብዙ የልማት ስራዎችን መስራት፣ በተለይ ግን አሁን ወቅቱ ደግሞ የትምህርት አይደለም፣ በመምህርነት ዘርፍ ነው የተሸለሙት። ወደኋላ መለስ ስንል መሰረተ ትምህርትን ማንሳት እንችላለን። የብዙዎች ህይወት ያሻሻለ ተብሎ የሚወሰድለት ነው። በተለይ መጽሐፍ ማንበብ ያልቻሉ ጥሩ ነገር አግኝተዋል ተብሎ ታሰባል እሱንም እያነሳሳን ቆይታ እናደርጋለን። በጣም ነው የማመሰግነው ፈቃደኛ ስለሆኑ እና ደግሞ እንኳን ደስ ያለት ብያለሁ። አመሰግናለሁ። እንኳን አብሮ ደስ አለን። አዝማች ይርጋ ገብሬ እያልን ነው የምንጠራው፣ የሚታወቀውም በዚያ ነው። ስጠይቅ ግን፣ አዝማች በጉራጌ የማዕረግ ስም ነው አሉ። ትርጓሜው ምን የሆኑ እሱን እናስቀድም። አዎ አዝማች የማዕረግ ስም ነው። መሰረታዊ እንትኑ ንጉስ ማለት ነው። ምኒልክ፣ በጉራጌ አካባቢ የማህበረሰቡ መሪዎች ሰበሰቡና ሲያስተዋውቁ ራሳቸውን ንጉሥ ገሌ እያለ ነው የሚያስተውቀ። ንጉሥ ገሌ የዚህ አካባቢ ኃላፊ፣ ንጉሥ ገሌ የዚህ አይነት አካባቢ ኃላፊ እያሉ ሲያስተውቁ፣ ምኒልክ እንዴ ይሄ ሁሉ ንጉሥ እንዴት ይሆናል? እኛንን ንጉሱም ኮ እኛንን ናምና አሉ። ከዚህ ሲከራከሩ ቆይና እንግዳው ችግሩ ለማቃለል አማራጭ ይፈለግ ተባልና ሁለተኛ መጠሪያ ተፈልጎ አዝማች ነው የተባለው ሰው። አዝማች በባህል ምክንያት በተዋረድ የአካባቢ መሪ አስተዳዳሪ ማለት ነው፣ ንጉሥ ማለት ነው። ያተል ለወንዶች ነው እንግዲህ የሚሰጠው። ለምስማኒ ማር የኔ እህት አዳኖች ገብር የምትባል፣ ከእሷ ቀጥሎ የተወለድኩ እኔ ነኝ። እንግዲህ ከወንድ በኩል አጋፋ ሁኔ ስለሆንኩ ወቅቱ ሲደርስ አባቴ ሲያልፉ ለእኔ ነው የተሰጠውና በዚህ ነው እንግዲህ አዝማች ተብሎ የሚጠራው ለማለት ነው። ሰርቭ ማድረግ ማገልገል አለብሽ በደንብ የዛ የአካባቢው አስተዳዳሪ እንደማለት ነው። እኔ በመሰረቱ እዛ ተወካይ አለኝ። አሁንም ቢሆን የሚደረጉ ነገሮችን በልማት አካባቢ የሚሆኑት ነገሮች በሙሉ በቅደም ተከተል ነው የምንሰራው። ትምህርት ቤቶች በማሰራት የጤና ጣቢያዎችን በማሰራት ሆስፒታል፣ መንግስት ነው የሰራው ሶ ሁሉ ነገር ልማት ሰራለች። የዳኝነት ስርዓት ጉራጌ የተጻፈ የባህላዊ አስተዳደር ስርዓት ዳኝነት ስርዓት አለው። እኛንን በእኔ ሰብሳቢነት ወደ ጽሑፍ የለወጥ ነው በቃል የነበረው። ሶ በዛ መሰረት ያን አካባቢ መምራት ማስተዳደር ማሳደግ ማለት ነው እንጂ ዝም ብሎ ማዕረጉን ይዘው ተሸክሞ መዞር ማለት አለ። ስለ መምህርነት እናውራ። እንዲያው ለእርሱ መምህርነት በምን የሚገለጥ ይሆን? ለእኔ መምህርነት እጅግ በጣም የተከበረ ስራ ነው። ለምን ቢባል ሰውን በእውቀት መፍጠር፣ ሰውን በእውቀት ማሳደግ። እኔ ማስተማር ሰው መፍጠር ነው የምለው፣ አስተምሮ ቁም ነገር እንዲሰራ ማድረግ በጣም ትልቅ ተግባር ስለሆነ ለእኔ የተከበረ እና። ምንም አማራጭ የማይገኝነት ስራ ነው ባይለይ ሰዎችን ትልቅ ቦታ ደርሰው ማየት ላስተምረውኛል ብሎ ሰው ደግሞ መጥቶ ሲጠይቅ በራሱ የተለየ ስሜት አሉ አይደለም። ባለፈው በበጎ ሰው ሽልማት ውስጥ ከእኔ ጋር አብራ የተሸለመች አንዷ የእኔ ተማሪ የፈጠረብኝ ትልቅ ደስታ ነው። በሄድኩበት ቦታ በኢትዮጵያ በኢትዮጵያ በነገራችን ላይ ያረገጡት ቦታ እኔ የለኝም። ኤርትራን ጨምሮ አሰባ፣ ምጽዋ ምናምን የሚባሉት ሳይቀር በሙሉ አይቻለኝ። ሰው ማግኘት አንዳንዱን ማታቂ በእንዲህ አይነት መልክ እኮ አስተምረኝ ነበረ፣ እንዲህ ቦታ ተገናኝተን ነበረ፣ እንዲህ ብለናል ብሎ መጥቶ ሰላም ይለኛል። በእውነት በጣም በጣም ልብን የሚሞላ በጣም የማከብረው የስራ መስክ ነው መርጦት ነበረ? መምህርነትን መዋሸት አያስፈልግም፣ እኔ አልመረጥኩት በአጋጣሚ ነው የገባሁበት። ግን ከገባሁበት በኋላ ወድጄዋለሁ። እኔ በመጀመሪያ ልማልፈልግ የነበረ ግብርና ነው፣ ሁለተኛ ኮሜርስ ነው። ሶ እኛ አንደኛ ደረጃ ነው የጨረስኩት፣ ስምንት ዓመት ነበር ያኔ። እንትን ደብል ፕሮሞሽን የሚባል ስለነበረ እኔ በስድስት ዓመት ነው የጨረስኩት፣ በአንድ ዓመት ሁለት ክፍል እንትን እያደረግሽ ማለት ነው። ስለዚህ ስንጨርስ የትምህርት ቤቱ ዲሬክተር ካርማይክል የሚባሉ የውጭ ሀገር ሰው ነበሩ። እዚሁ ምረጡ አሉ። ይሄ ደግሞ እዚህ ተምሬ እዚሁ መርጬ እዛው ትምህርት ቤት ማለት ነው። ኮኮበስባ የሚባል ቀለማ ልስላሴ ነበረ የሚባል ያን ጊዜ አይ መማር የምፈልገው ግብርናና ኮሚሽን ነው ብዬ ምርጫ ስሞላ ነገር ግን በአጋጣሚ በዛ ዘመን አምቦ ነበረ አንዱ የእርሻ ትምህርት ቤት፣ ሌላ ነበረ ሌላው የንግድ ስራ ትምህርት ቤት ነበር እና ተማሪ አልተቀበሉ ዴርፎር በምርጫ ሳይሆን መንግስት ነው ወደ ምምራ መሰልጠኛ የመደበኝና አረጅ አራት ዓመት ተማርኩት። ምዛ ነው እንዲያው ወደ ልጅነታችን መለስ ስንብል በጥቂቱ ልመልሶት ወት አመታትን ወደ ኋላ ጥሩ አይደል ልጅነት መቼ ሲታወስ። አዲስ አበባ ተወልደው ነው ያደጉት? እኔ አዲስ አበባ ነው የተወለድኩት። ነገር ግን ወላጆች ከጣሊያን በፊት ጀምሮ የአዲስ አበባ ነዋሪዎች ናቸው። እኔ ከተወለድኩ በኋላ አዲስ አበባ ውስጥ የመኖሪያ ሁኔታዎች ችግር ነበረ። ግርግር ምናምኖች ነበሩ። የአባቴ ወላጆች አያቶቼ ጋር አገር ቤት እጄ ተቀምጫለሁ ትንሽ ጊዜ ድረስ ከብት እንኳን ባላግድ ጥጆችን አግጃለሁ። ከዛ በኋላ እናቴ ናት እነሱ ተስማምቷቸው በደንብ እኔም አያት መቼም እጅግ በጣም ከመጠን በላይ የሆነ መልክ ነው የሚንከባከቡት። እኔ ለዛሬ ላለሁበት የጤና ሁኔታን ለእነሱ ነው እንትኑን የምሰጠው። ምክንያቱም ወተት ምን ያህል እንትን ዋጋ እንዳለው የተረዳሁት ከዛ ነው። ያንን በደንብ እንትን ብ ስንኖር እናቴ ሲቆይ የኔን እዛ እንትን መሆን አልፈለገችም። ስለዚህ እነሱ ሳያውቁ እጆች ከምንጠብቅበት ቦታ ሰርቃለች ያመጣችኝ ወደ አዲስ አበባ። ይመለክሉኛል ብለው ፈሩ፣ አይለቁም ነበር። አይሉ እና መጥቼ ነው ቄስ ገብቼ ለማር ድል አግኝቻለሁ። ስለዚህ እናትም አያቶችም ባለ ውለታ ናቸው፣ ለእርሱ ህይወት ማለት ነው እጅግ በጣም እጅግ በጣም ሊታመን በማይችል መልክ ውለታ አላቸው። መጀመሪያ የት ስራ ተቀጠሩ? ሐረር መምህራን ማሰልጠኛ አራት ዓመት ነው። አዳሪ ትምህርት ቤት ነው። ቁጥራችን ብዙም አልነበረም፣ ግን ልክ እንደ ቤተሰብ ከትምህርት ቤትም ከወጣን በኋላ በአንድ ዓመት የተመረቅነው ልጆች እስከ ዛሬም ድረስ እንትን አለን፣ መገናኛ እድር አይነት ነገር አለን እና ከዛ እንደወጣን እኔ የተመደብኩት እኔ ብቻ ሳልሆን በአጋጣሚ አምስት ሰዎች ሲዳሞ ጠቅላይ ግዛት ነበር የሚባለው ሲዳሞ ጠቅላይ ግዛት ተመደብን ከአምስታችን ሁለቱ ይርጋ አለም ውስጥ የጠቅላይ ግዛቱ ዋና ከተማ ነበር እዛ ተመደቡ ሶስታችን ደግሞ ይርጋ ገብሬ ሙሉጌታ ሰብስቤ ና ነጋሽ ባለህ የምንባል ሰዎች ሀገረ ሰላም የሚባል ክብረ መንግስት መንገድ ላይ ከይርጋ አለም 65 ኪሎ ሜትር እዛ ነው የተመደብ ነው አንሄድም ብለን ብያለ ሶስታችን ማለት ነው አንደኛ ፍጹም መግቢያ መውጫ የሌለው እጅግ በጣም ለመኖር የሚያስቸግር ቦታ እንደሆነ ሰዎች ነግረውናል። አቶ ጳውሎስ የሚባሉ ኤርትራዊ የጠቅላይ ግዛቱ የትምህርት ኃላፊ ነበሩ። ምክትሉ ጋር ሄድን፣ እምቢያ አልናቸው። በኋላ እሳቸው ጋር ይዘው አንድ ቅዳሜ ጠዋት፣ ትልቅ ቢሮ ያላቸው በደንብ አድርገው የለበሱ ሰው ናቸው። ትልቅ ሰው ናቸው። ግዙፍ ነው ሰውነታቸው። ገና በሩ ጋር ሳንተርስ በሩም ከፍተው ተቀብለው አስገብተው ወንበር ላይ አስቀምጠው ነው ሄደው የተቀመጡ። ያስፈራሉ፣ ምክንያቱም እኛ ልጆች እንደነሳቸው ትልቅ ሰው ናቸው። ከም እንኳን ደህና መጣችሁ፣ እንዴት ነው? ተስማማችሁ ወይ? ኑሮ ጥሩ ነው ወይ ምናምን አሉና፣ ለምንድን ነው ያው ሀገረ ሰላም ያልሄዳችሁት? አሉ። አይ ሀገረ ሰላም ለኑሮ ጥሩ እንዳልሆነ ስለተረዳን መሄድ አልፈልግም አልናቸው። አይ ልጆች ያሉ ከዚህ ቀደም መጥተው የተለደደሉ መምህራን ይህን ቢሰሙ የእናንተን እዛ መመደብ ማለት ነው ሰላማዊ ሰልፍ ያደርጉ ነበር። ሀገረ ሰላም ቅርብ ነው፣ ሁሉ ነገር ያለው ነው። ገተሜ ገተሜ ማለት ከነጭ ማር የሚሰራ ጠጅ ማለት ነው። እና ያለበት ምን ያለበት ኑ ላሳያችኋል። በሩን ከፍተን ወጡና፣ 65 ኪሎ ሜትር በርቀት ያለውን ነው የሚያሳይ በምንም ጣንበር ሊታይ አይችልም። ሀገረ ሰላም ማለት ያውሳል ዛጋንትን ሁን አሉ። ከእሳቸው ጋር መከራከር አይቻልም፣ አባት ናቸው። በቃ ተቀብለን እዛ ሄደን እዛ ሁለት ዓመት አስተማር። እኛ ከዛ የለቀቅን ጊዜ ግን ትምህርት ቤት መግባት ነበረብኝ። ቅድም ያልኩሽ ጳውሎስ የሚባሉ ጠቅላይ ግዛቱ ስራ አስኪያጅ በመሀከል አንድ ቀን መጡና፣ የአውራጃ የትምህርት ስራ አስኪያጅ እንድትሆን እፈልጋለሁ፣ መኪና ሁሉ እንሰጥሃለሁ ምናምን ምን ምናምን መጥተው በቃ እንትን አሉ። ያው ቆመች ነው የምታነጋግሪያቸው፣ ትፈሪያለሽ ትልቅ ሰው ስለሆኑ እኔ ግን አባባ እኔ ትምህርት ቤት መምህር መግባት ነው የምፈልገው፣ የኔ ዩኒቨርሲቲ መግባት ነው የምፈልገው። ከዚህ በኋላ እንደገና እዚህ ቆይቼ እንደ ሠራ እንዳ ይቅርታ ያድርጉልኝ አልኳቸው። አይ በቃ እንትን ከሆነ ካልተመቸህማ ግዴ ለማሉ። ከዛ ሁለት ዓመት አስተማርና እኔ ዩኒቨርሲቲ ገባው፣ ነጋሽ ወደ ዲላ ሄደ። ሙሉጌታ አንድ ዓመት ቆየና እሱም ዩኒቨርሲቲ ገባ በዲፕሎማ ፕሮግራም፣ እኔ በዲግሪ ፕሮግራም አዲስ አበባ ዩኒቨርሲቲ ገባው። ሁለት ዓመት ካስተማርኩ በኋላ ማለት ነው። ሊመለሱ ሲሉ ሰዎች ምን አሉ፣ ግን አልተከፉም። መከፋት አይደለም፣ አዘኑ፣ አልቅሰዋል። በዛ አካባቢ በአንድ ጊዜ በነበረ ስርዓት ገባሩ ከአስገባሪው ጋር የነበረው ግንኙነት እጅግ እጅግ መራራ ነበር። እኛ ጋር ሲመጡ እኛ የተከራየነው ቤት አጥር ትምህርት ቤታችን ከመንገድ ማዶ ሆኖ እዚያ ቁጭ ብለህ ያለ ስምንተኛ ክፍል ቆሜ ሳስተምር እኔ ግቢ ውስጥ ማን እንደሚገባና እንደሚወጣ አለው ከፍ ያለ ቦታ እና ሰዎቹ እቃ ጭነው ይመጣሉ። የሚሸጥ ነገር ለምሳሌ አጋሰስ ጭነው ሲመጡ መጣያ የሚባል ነገር አለ። ከላይ አጋሰሱ ከተጫነ በኋላ ትርፍ ነገር የሚጫል ነገር አለ፣ መጣያ ይባላል። እሱን ለእኛ አምጠቶ ይሰጣሉ። ገንዘብ አንቀበልም ይላሉ። ማህበረሰቡ ጋር የነበረን ግንኙነት ከዛ ጋር ስታስተያዩ እኛ ከሌላ ቦታ ከሰማይ ቤ እንደወረደ ነበር የሚያዩንኛል ምንም አይነት ነገር እኛ ልጆችና አባቶቻችን አይነት ነበረ የምናቀብራቸው ከዛ ስንወጣ አለቀሱ። በደም ተሰብስበ ያው ይከፋል። ብዙ ለታይተዋለለት እንዳሉት ገና ልጆች ናችሁ፣ ግን ሄዳችሁ ማህበረሰቡን ለመለወጥ ብዙ ጥራችኋል። እናንተም ሆድም ያባባ ይመስለኛል። ስለ እርሱ እስኪ ስለ ቤተሰብ ደግሞ እናውራ። ባለትዳርና የአራት ልጆች አባት እንደሆኑ አውቃለሁ። ትዳር እንዴት ተመሰረተ ይሆን አዝማች ትዳር የተመሰረተው በአጋጣሚ ነው። እኔ የመምህራን ማሰልጠኛ ኮሌጆችን የአዲስ አበባ ዩኒቨርሲቲ ፋካልቲ ኦፍ ኢዱኬሽን ጨምሮ የባህር ዳር አካዳሚ ኦፍ ፔዳጎጂ የሚባል አሁን የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ጥቁር አንበሳ ትምህርት ቤት ውስጥ የነበረ ኤኮል ኖርማል ሱፔሪየር ደ ፍራንሴ የሚባል ኮሌጅ ነበር። ይሄ ኮሌጅ የሚያስተምረው አማርኛና ፈረንሳይኛ በሁለተኛ ደረጃ ትምህርት ቤቶች የሚያስተምሩ መምህራን የሚያሰለጥን ነበር። የአዲስ አበባ ደግሞ መምህራን ኮሌጅ የሚባል ተግባር ር ትምህርት ቤት ውስጥ ነበር። የእነዚህ ሁሉ አስተባባሪው እኔ ነበርኩ። ፈረንሳይ ሄጃለሁ፣ ምዕራብ አፍሪካ ሄጃለሁ። ያልሄድኩበት የለኝም። ከእነዚህ ጋር ለማደራጀት ምን ለማለት በእነዚህ ሁሉ ደግሞ አስተምር ነበር በትርፍ ጊዜ። ባለቤቴ እንግዲህ እኔ አዝማች ከተባልኩ የአዝማች ባለቤት እቴት ነው የሚባሉት። እቴት ማለት ንግሥት ማለት ነው። ስሟ አለምነሽ ኃይለ ማርያም ባዲሾ ይባላል። አዲስ አበባ መምህራን ትምህርት ኮሌጅ በኋላ ወደ ኮተቤ የሄደው መጨረሻ ደግሞ በከፊል ወለድላ የወረደው ተግባራዊ ትምህርት ቤት ውስጥ እዛ ትማር ነበር። እሷ በዛ በማስተማር እንትን ውስጥ ነው የተገናኘ ነው። እሱ መምህር፣ እሳቸው እሷ ተማሪ ተማሪ ተግባባን። ብቻ በሆን እና በነገራችን ላይ ከወንድሞቿ ጋር አስቀድመን እንተዋወቃለን። ቀስ እያልን የተለማመድን ይህንና በሰባ አንድ ዓመተ ምህረት ተጋባልን። ልክ ነው አራት ልጆች አሉን። ሁለቱ ሴቶች ቅድም ያይሻቸው ናቸው። ሁለቱ ወንዶች ናቸው። የመጀመሪያ ወንድ ነው ሀሌታ ይባላል። የመጀመሪያ ወንድ ማለት ነው። እናትየው ናቸው የምታወጣቸው ስሞቹን። አንዱንም ስም አላወጣው። ሴቷ ኑና ትባላለች። ታይቶም አይታወቅ ማለት ነው። ሁለተኛዋ ሄላ ትባላለች። ሄላ ማለት የወይን ዘለላ ማለት ነው። የመጨረሻው ልጅ ደግሞ ንዑድ ነው የሚባለው ንዑድ የመጽሐፍ ቅዱስ ስም ነው እየተባረከ ማለት ነው ሰው እነዚህ አራት ልጆች አሉን አራት የልጅ ልጆች አሉ በዚህ መልክ ነው የምንኖረው ያኔ ለአገባ ነው ሲሉ አጭቻ አለሁኝ ወይም የምወዳት ልጅ አለች ሲሉ መቼስ ቤት ሰማ ሳወቃለ ሽማግሌ መላካለ ደግሞ እርስዎ ለጋብቻ ተዘጋጅተው ነበረ አቅምም ይፈልጋል ብዬ የዛን ጊዜ አቅም ይሄን ያህል የሚፈታተን አልነበረም ሁኔታዎች የመኖሪያ ቦታ ለመመቻቸት ምን ለማለት እነዚህ እነዚህ ነገሮች ችግሮች ነበሩ። በኋላ ግን እንደምንም ወላጆቼ እኔሱ ወለድ የነበሩት የጥንቱ ቄራ ፊት በር የሚባለው ቦታ እዛ ነበሩ። በኋላ ጋቻ ሰፈር የሚባል ሞላ ማሯሪቂያ ፋብሪካ አካባቢ እዛ ገቡ። እኔ እዛ ነበር የምኖረው። መጨረሻ ደርግ ሲመጣ በማህበር ቤት በተደራጅቶ ቤት መስራት እድል ሲፈጠር ከማቃቸው ከመምህራንና ከእንድን አይነት ሰዎች ጋር ማህበር አቋቋምንና ከእንግሊዝ ኤምባሲ ወደታች ወረድ ብሎ የካ ሚካኤል የሚባል የካ ጠበል ምናምን የሚባል አካባቢ አለ። እዛ ቦታ 35 ሰዎች ሆነን እስከ ዛሬ እኔ ነኝ ሰብሳቢ ሆኜ እንትን ማረገው ዋናውን ቤት ሳይሆን ሰርቪስ ቤቱን አስቀድመን ሰርተን ነው መኖሪያ ያለው ሳሎን አለው፣ ወጥ ቤት አለው፣ መሰዳጃ ቤት አለው ሌላ የእንጀራ መጋገሪያና መጋዘን ነገር አለው። እዛ ውስጥ ነው የተጋባ ነው። ይህን ዋንዳው ቤት በኋላ ነው የተሰራ። ቤቶቹ ዋናውን ቤት ሆነ ሰርቪስ ቤቱ የአባቴ የሙያ አሻራዎች ናቸው። አባቴ በአናጢነት ሙያ የተካኑ ሰው ነበሩ። ያ ቤት አሁን አካባቢ ፎቅ በፎቅ ሆኗል። እኔ እንዲፈርስ አልፈልግም። በመሰረቱ ወይም ፎቶግራፍ አንስቼ ያስቀምጭዋለው። እንግዲህ ልጆቻችን ሁሉ የወለድ ነው። እዛ ነው ለማየት ወደ ሰፈር መመላለስ አለ፣ ደብዳቤ መላክ አለ። እንዲው አዎ እን እሱማ ደብዳቤ እንሳሳፍ ነበር። በአንድ አጋጣሚ አምቦ ለመምህርነት ተመድባ እሷን መነሻዋ መምህርነት ነው። በኋላ ብዙ ቦታ ሄዳለች እንጂ እንሳሳፍ ነበር አንዳንዶቹ ደብዳቤዎች ዛሬም አሉ። እና በደንብ እንጻጻፍ ነበር። ስልክም መደበኛ ስልክ በተገኘ ጊዜ እንደዋወል ነበር። አምቦም እጅ አዲስ አበባ ሬስቶራንት የሚባለው ደጃች ውቤ ሰፈር ያለው እዛ ነው የተጋባ ነው። ታዋቂው መሐሙድ አህመድ ዋናው አድማቂያችን ነበር። ያስታውሳሉ? የተዘፈነው ዘፈን ለሰርጋችሁ። አይ በእውነት እንዲ ሁን እንዲህ ትሉን አላውቅም። በሚቀጥለው ቀን እኔ ወደ ማቀው ወደ ሐረር ነው የሄድ ነው ለጫጉላ ነው። አዎ፣ ሽርሽር ሄድን አካባቢውን ዞረን ጎበኘን እና ተመልሰን መጣ። ነው ጊዜው ግን አስጨናቂ ጊዜ ነበር ለእኔ ምክንያቱም የመሰረተ ትምህርት ዘመቻ ያካሄድ ስለነበረ ፋታ የሚሰጥ ጊዜ አልነበረም። ግን በነገራችን ላይ ከ30 ዓመት በላይ ለመንግስት አገልግሎት ሰጥቻለሁ። በሕይወቴ የአመት ረፍት የወሰድኩት በዛ በጋብቻ ጊዜ ብቻ ነው። መሰረተ ትምህርትን ግን ምን አተረፍንበት ይላሉ። ያን የነበረውን ስሜት ደግሞ ወደ ኋላ መለስ ብለን እንቃኘ እስኪ መሰረተ ትምህርቱ በዓለም ደረጃ ኢትዮጵያ የማይመን ቁጥር ከፍተኛ የነበረበት ኢትዮጵያን ዝቅ ከሚያደርጉ ነገሮች አንዱ የማይምነት መስፈን ነበር። ስለዚህ ያንን ጥላ ለመግፈፍ እኛ መታገል ነበረብን በ15 የኢትዮጵያ ቋንቋዎች ፊፍቲን አንዳንዶቹ ፊደል ያልነበራቸው ፊደል እንዲቀረስ ተደርጎ የማስተማሪያ መጽሐፍትና ምናምን ተዘጋጅተው ሰዎች ሰልጥነው ትልቅ ትግል ነው የተደረገው። ያ ትግል የኢትዮጵያን ሕዝብ አብዛኛው ከማይምነት ነፃ አውጥቶታል። በዛ ሲስተም ውስጥ የተማሩ ሰዎች ከፍተኛ የትምህርት ደረጃ ድረስ ደርሰዋል። ለዚህ እውቅና ወቅቱ በደርግ ዘመነ መንግስት ስለነበረ የምዕራቡ ዓለም ኢትዮጵያን የጎሪጥ የሚያይበት ነበር። ግን የዚህ ስኬት የመሰረተ ትምህርት ስኬት ሊደብቁት አልቻሉ። በዚህ ምክንያት ዩኔስኮ ኢትዮጵያን እውቅና ሰጥቷል፣ ገንዘብ ሰጥቷል፣ ሸልሟል። ይሄ እጅግ በጣም ከፍተኛ የሆነ ስኬት ነው። እኔ በጣም ከሚያረኩኝ ነገሮች አንዱ እሱ ነው። ሁለተኛው ኢትዮጵያን አውቄበታለሁ፣ ዞሬ ለማየት በቅቻለሁ እና ጓል ድፋሲ ሲደልድ የኢሰፓ ማዕከላዊ ኮሚቴ አባል የነበሩ የሻምላው ትውልድ የሚል መጽሐፍ ጽፏል። በዛ መጽሐፍ ውስጥ የመሰረተ ትምህርቱን ስኬት ሲናገሩ ኔን ስም ይጠቅሳል። ብዙ ነገር አንድ አራት አምስት ገጽ ጽፏል እና ይርጋ ገብሬ የመሰረተ ትምህርት አባት ነው። ሁለተኛ በሌላ ጊዜ ውጪ በግንባር ተገናኝተን ስንነጋገር ደርግ ትልልቅ ስራ ለሰሩ ሰዎች ሜዳሊያ እየሸልም ስለነበረ፣ ለአንተ ሜዳሊያ ለመሸለም ዝግጅቱ ሁሉ ተጠናቆ ካለቀ በኋላ የመንግስት ለውጥ መጣና ሳናሰካው አብለጠን ብሎ ነግሮኛልና፣ ለእኔ መሰረተ ትምህርት እንደ ህይወቴ ትልቅ ጮራ ነው የማየው። አዝማች ይርጋን እንዲያው ምን ደስ ብሏቸው ይመገባሉ? ምግብ እኔ ብላ ተብዬ ምርጫ ቢቀርብልኝ በልጅነቴ በሀገር ቤት በላው የነበረው እኛ ውሳ ነው የምንለው፣ እናንተ ቆጮ ትሉት አላቸው። እኔ እሱን ስጋ አፍቃሪ አይደለሁም። እሱን ግን በሆነ መልክ ከክትፎ ጋር ይሁን ወይ ከጎመን ወይም ከስጋ ወይም ከሌሎች ጋራ ሳገኘው ከሌሎቹ ቅድማ ሴቶች ነው ሚባለው። እድሜ ስንት ነው? ግን እድሜ ይጠየቃል እንዴ? ሰማኒያ ምን ታዝበ የመሰሉት? ቅድም ስንገናኝ መጽሐፍ ያለ መነጽር ሲያነቡ ነበርና እንዲው በዚህ እድሜ እንዴት ይሆን የቻሉት እያልኩ እያሰቡ ስለነበረ ነው የቀኝ አይነት እንሽ እንትን ይላል እንጂ መነጽር አለኝ ይሄ የንባብ መነጽር አይደለም። ይሄ ለፀሐይ መከላከያ ነው። ሆ ቤት ውስጥ መነጽር አለኝ፣ ስፈልግ አደርገዋለሁ። ግን እኔ እንዲሁ ሳነብ ነው ኮንፈርት የሚሰጠኝ ይታየኛል። ወይ እንግዲህ እግዚአብሔር የሰጠው ጸጋ ነው፣ የኔ ብልሃት አይደለም። ጤንነትንም መጠበቅ ስፖርትን፣ መስራት ምግብን መምረጥ አንዱ ደግሞ በጤና እንድንቆይ ያደርጋልና ስፖርት ላይ እንዴት ኖት? ኦፊሻል ሆነ ፎርማል የሆነ ስፖርት እንቅስቃሴ አይደለም እኔ መራመድ ነው በእግሬ ገጠር ሲሄድ በጣም ረጅም መንገድ ይሄዳሉ። በእግሬ ከተማ ውስጥም እኔ እንጃ፣ እንግዲህ ለአንቺ ይደንቅሽ እንደሆን አላቅም። ከኤድናሞል ተነስቶ ወይም ከንትን እኔ እዛ ሰፈሬ ድረስ በእግሬ መንቀሳቀስ ይችላለሁ። የካ ድረስ ምንም ምንም እንትን የለውም። አንደኛ ደረጃ ትምህርት ቤት ስንማር ከገጃ ሰፈር ከልደታ አፋፍ ላይ እስከ ከኮ በጽባ ቀበና ድረስ በእግራችን የተመላለስ ነው። ያኔ አይታስብም። ጋሪ ነው ያለው ታክሲ የሚባል ነገር የለም። ቢኖርም አፎርድ አታደረጊ። ስለዚህ ያ ልምድ አለኝ። ሙዚቃ ያደምጣሉ? አዝማች ወይም የሚወዱት ሙዚቃ ጋብዘን ብንሰናበት ብዬ ነው አድማጮችን። ሙዚቃ ቀድሮችን ነው ያደምጣሉ ሬዲዮ አንዳንድ ጊዜ ስጽፍም ወይም አንዳንድ ነገር እንትን ሳደርግ አጠገቤ አስቀምጬ የነ መሐሙድ ጥላሁን ንዋይ፣ ሌሎችም አሉ በጣም በጣም የሚደነቁ ስሰማቸው ይቀሰቅሱብኛል የልጅነታችንን በጣም ባይበዛም ውብ በራ የሄድንበትን ወደ ታች ወደ ደብረ ዘይት መንገድ የነበሩ የመዝናኛ ቦታችን ያየንበትን ሌሎች ሌሎቹ ነገሮች አሉ እና ሙዚቃዎቹ የጥንቶቹ በእውነት በጣም ደስ ይለኛል። ዛሬ ደስ ይለኛል። በጣም ነው የማመሰግነው አዝማች ይርጋ ገብሬ ለሰጡን ጊዜ። የአስራ አንደኛው የበጎ ሰው ሽልማት በመምህርነት ዘርፍ አሸናፊ ሆኗል፣ ግን በጣም ብዙ አበርክቶ ነው ያለው። እርሶ ከመምህርነቱ ባለፈ በበጎ ስራም በአገልግሎትን ማህበረሰብን በማገልገል ና ሌሎች ስራዎች ላይም ተሳትፈዋል። ላደረጉልን ነገር በጣም ነው የምናመሰግነው። ለሰጡንም ጊዜ ክብረት ይስጥልኝ ብያለውኝ ረዥም እድሜ ና ጤና ተመኝቻለሁ እኔም በጣም አመሰግናለሁ። አስታውሳችሁ ቁም ነገር ይናገራል፣ ቁም ነገር ያለው ነገር ያስተላልፋል ብላችሁ ፈልጋችሁ አግኝታችሁ ስላነጋገራችሁኝ እያመሰገንኩ ይህንን የእኔን የአዝማች ይርጋ ገብሬ ድረታ ቁመና ወይም ፕሮፋይል በወፍ